ምዕራፍ 27 ለእግዚአብሔር ስለሚቀርበው መባ የተሰጠ ሕግ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለ ነገራቸው። ማናቸውም ሰው ስለ ነፍሱ ቤዛ ለእግዚአብሔር ስዕለት ቢሳል አንተ እንደምትገምተው መጠን ስለ ሰውነቱ ዋጋውን ይስጥ። ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሚዛነ ግምት አምሳ ብር ዲድርከም ይሁን። ሴትም ብትሆን ግምቷ ሰላሳ የብር ዲድርከም ይሁን። ከአምስት ዓመትም ጀምሮ እስከ ሀያ ዓመት ድረስ ግምቱ ለወንድ ሀያ የብር ዲድርከም ለሴትም ዐሥር የብር ዲድርከም ይሁን። ከአንድ ወርም እስከ አምስት ዓመት ድረስ ለወንድ ግምቷ አምስት የብር ዲድርከም ለሴትም ግምቷ የሦስት የብር ዲድርከም ይሁን። ከስድሳ ዓመት ጀምሮ ከዚያም በላይ ወንድ ቢሆን ግምቱ ዐሥራ አምስት ዲድርከም ለሴትም ዐሥር ዲድርከም ይሁን። ለግምቱ የሚከፍለውን ቢያጣ ግን በካህኑ ፊት ይቁም። ካህኑም የተሳላው የተሳለውን ሰው ከእጁ ባለው ገንዘብ መጠን ይገምትለት። ካህኑም የተሳለው ሰው እንደሚችል መጠን ይገምትለት። ለእግዚአብሔርም መሥዋዕት አድርጎ የሚያቀርበው እንስሳ ቢሆን ሰው ከእነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል። መልካሙን በክፉ፣ ክፉንም በመልካም አይለውጥ። እንስሳንም በእንስሳ ቢለውጥ እርሱና ልዋጩ የተቀደሱ ይሆናሉ። እንስሳው ለእግዚአብሔር መሥዋዕት መሆን የማይገባው ርኩስ ቢሆን እንስሳውን በካህኑ ፊት ያቁመው። መልካምም ቢሆን ክፉም ቢሆን ካህኑ ይገምተው፣ ካህኑም እንደሚገምተው መጠን እንዲሁ ይሁን። ይበዥው ዘንድ ቢወድድ ግን ከግምቱ በላይ አምስተኛ እጅ ይጨምር። ሰውም ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ካህኑ መልካም ወይም ክፉ እንዲየ ሆነ ይገምተው። ካህኑም እንደሚገምተው መጠን እንዲሁ ይቆማል። የተሳለውም ሰው ቤቱን ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ አምስተኛ እጅ ይጨምር፣ ቤቱም ለእርሱ ይሆናል። ሰውም ከርስቱ እርሻ ለእግዚአብሔር ቢሳል እንደ መዘራቱ መጠን ይገመት፣ እንደ የቆሮስ መስፈሪያ ገብስ የሚዘራበት እርሻ አምስት ወቄት ብር ይገመታል። እርሻውንም ከዮቤልዩ ዓመት ጀምሮ ቢሳል እንደ ግምቱ መጠን ይቆማል። እርሻውንም ከዮቤልዩ ዓመት በኋላ ቢሳል ካህኑ እስከ ዮቤልዩ ዓመት ድረስ እንደ ቀሩት ዓመታት ገንዘቡን ይቈጥርለታል። ከግምቱም ይጐድላል። እርሻውንም የተሳለ ሰው ይበዠው ዘንድ ቢወድድ ከግምቱ ገንዘብ በላይ አምስተኛ እጅ ይጨምር ለእርሱም ይሆናል። እርሻውንም ባይበጀው ወይም ለሌላ ሰው ቢሸጥ እንደ ገና ይበጀው ዘንድ አይቻለውም። እርሻውም ግን በኢዮቤልዩ ዓመት ሲወጣ ለእግዚአብሔር የተቀደሰ እርሻ ይሆናል፣ ርስቱም ለካህኑ ይሆናል። ከርስቱ እርሻ ያልሆነውን የገዛውን እርሻ ለእግዚአብሔር ቢሳል ካህኑ እስከ ኢዮቤልዩ ዓመት ድረስ የግምቱን ዋጋ ይቈጥርለታል። በዚያም ቀን ግምቱን እንደ ተቀደሰ ነገር ለእግዚአብሔር ይሰጣል። በኢዮቤልዩ ዓመት እርሻው የምድሪቱን ባለ ርስት ወደ ነበረው ወደ ሸጠው ሰው ይመለሳል፣ የራሱ ወሰን ምድር ነውና። ግምቱም ሁሉ እንደ መቅደሱ ሚዛን ይሆናል፣ አንዱ ዲድርከም ሀያ አቦል ይሆናል። ከእንስሳህም የሚወለድ በኩር ሁሉ ለእግዚአብሔር ነው። ማንም ይለውጠው ዘንድ አይቻለውም። በሬ ቢሆን ወይ በግ ለእግዚአብሔር ነው። የረከሰም እንስሳ ቢሆን እንደ ግምቱ ይበዣው፣ በእርሱም ዋጋውን አምስተኛ እጅ ይጨምርበታል። ባይበዣውም እንደ ግምቱ ይሸጣል። ለእግዚአብሔር የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ ወይም የርስቱ እርሻ ቢሆን አይሸጥም፣ አይበዥም። እርም የሆነ ነገር ሁሉ ለእግዚአብሔር ቅዱሰ ቅዱሳን ነው። ከሰዎች መባ ሆኖ የቀረበ ሁሉ እስኪሞት ድረስ አይበዥም። የምድር ዐሥራት ወይም የምድር ዘር ወይም የዛፍሬ ቢሆን የእግዚአብሔር ነው ለእግዚአብሔር የተቀደሰ ነው። ሰውም አስራቱን ሊቤዥ ቢወድድ አምስተኛ እጅ ይጨምርበት። ከበሬም ሁሉ ከአስር አንድ፣ ከበግም ሁሉ ከአስር አንድ፣ ከእረኛም በትር በታች ከሚያልፍ ሁሉ ከአስር አንድ ለእግዚአብሔር የተቀደሰ ይሆናል። መልካሙን በክፉ ክፉንም በመልካም አይለውጥ። ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ አይበጀውም። እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ያስተምራቸው ዘንድ ሙሴን ያዘዘው ትእዛዝ እነዚህ ናቸው።